እንደዛ አትከው፣ ብሩክ አደረግከው። ከጋሽዬ ጋ ሆነ ጭራሽ ሃይሚን ተበቀልከብ ወይኔ ወይኔ፣ ሁላቸው አለ። ግን ደግሞ የጋሽዬ ልጅ አይደለችም የምትሉ ሰዎች እዚህ ጋር መጣችሁ፣ ኢንፎርሜሽኑ ሙሉ መስማት ትችላላችሁ። ሃይሚዬ እንዴት እንደምታሳዝነው ለጋሽዬ ነው። ወይኔ ኤፍዬ ሚስጥር ወጣብህ። እያቀሳሰርክ ነው መሰለኝ ኤፍዬ። ጉድህ ነው። ባክግራውንድ ይጠናል። ቆይ ከሃይሚ ጀርባ ምን እያረክ ነው ከብሩኬ ጋር ተስማማ ተው እኔ ልጅህ እሻልሃለሁ እያለች እንግዲህ ሀይምዬ ፍራንኳን አሜን ብላ ተቀብላለች ማለት ነው ቤተሰብ ካለ አለ ነው፣ እንግዲህ ከተናገረ ተናገረ ነው። ትናንትና ሽዬ እንደሚተባበረኝ አደርገዋለሁ ብሎ ነበረ፣ ተሳካለት። ግን እኔ ምላሹን አንተ ነህ ያርገኝ፣ አንተ ነህ ያርገኝ። ይህን ፀጉርን ስነጭ የምናይበት ጊዜ ቅርብ ነው ብዬ ነው ማስበው ሰሞኑን በሀይሚን እያረክ ነው ያለው። ሰላም ጤና ይስጥልን ውድና የተከበራችሁ የቻራራችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ እንደምታዩት እንግዲህ ብሩቄ በዚህ መልኩ ከጋሽዬ ጋር ሆኖ እንግዲህ ከሚይን ተበቅሏታል ማለት ነው። እንዳለው ትላንትና ሲያወራ ነበረ፣ ከጋሽዬ ጋር ሆኛም አንችን ቆይ ብሎ ዝቶ ነበረ። የዛተውንም እንዲሁ ኦን አድርጎ አሳየን ማለት ነው። በዚህ አጋጣሚ ጋሽዬም እንደው እሺ ብሎ ከተናገረ በኋላ ነው እንጂ ሀይምዬ ጋ ኮን የሚጨክን አንጀት የለኝም፣ እያለ እንግዲህ በዚህ መልኩ ፕራንኩ ተጠናቋል ማለት ነው። እና ግን ልሰጥ የመጣሁት ሀሳብ አስተያየት ግን በመጀመሪያ ግን ሰላም ብያቸዋለ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ እኮ ናችሁ፣ ላይክ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ትችላላችሁ። እንዲሁም እንግዲህ ዛሬ ብሩክ ጋሽዬን ቀና ብለህ ለማውራት ያበቃህን ፈጣሪህን እንግዲህ ተመስግን በል። በባለፈው እናቴ እንዲህ ስብር ብሎ ሄዶ ለነገሩ እኮ ሃይሚ አሁን ባትመልስም ፍራንኩን ባትመልስም ባለፈው ስላደረገችው ያኔ ለውጥ ነው እና ያን ያክል አይደለም። ግን ሀይሚ መመለስ ያለብሽ በመሌ ፍራንክ ያደረገሽ ነው እንጂ የጋሽዬ ያኔ ብድር በምድር ነው አልቋል ብዬ አስባለሁ ቤተሰብ እና ግን ይሄንን እንደዚህ ድፍረቱን ኖሮ ጋሽዬ እንዲህ በቃ ልክ እንደ ልጅ እንደ አብርሃም ሆነ ስላወራው እንዳው ማለት አይነ ጥላህ ፈጣሪ ግፍፍ ስላደረገልህ በዚህ አጋጣሚ ቴንኪው ብያለሁ እኔ እራሱ ማለት ነው። ባለፈው አንገቱ ውልቅ ሊል ነው። እና ዛሬ ተቀጣጥረው ሲገናኙ ንግስቷ እናቴ አዲስ ሰው አስታውቅሻለሁ ሲላት አባቷ ነው። ወደዚህ ቀና ወደዛ ቀና እያለ ስታየው አባቷ ነው። ከዛ ለማመን ከፊቱ ስዞር ጭራሽ አባቷ ነው እና ቲጋሽ እንዴት በውስጧ ብዙ ነገር ነው ያሰበችው። እና በዚህ አጋጣሚ እውነት ያቀዱት ፕራንክ ማለት ነው። ሬሊ ላይ ሰሞኑን ያው ሲሰሩ የነበሩበት የዋቶ ጭምናምን ስትባል ስለነበረ ያኔ እውነት አስመስሎላቸዋል። ገባችሁ ቤተሰብ እኮ የሚሰሩት ነገር እኮ ግን የሆነ ነገር አንተ ራስህ እኮ ነው የሚሰሩት፣ እውነት ለማስመሰል ማለት ነው። እና ግን ትንሽ አመነችላቸው እንጂ ልታምናቸው አልቻለችም ነበረ። በመሃል ደግሞ እንግዲህ ኤፍዬ ኤፎ እንግዲህ ከ ከሃይሚ ጀርባ የሆነ የሆነ ነገር ታቀሳስር ያለች መሰሌ ማለት ነው ቤተሰብ ከዚህ በፊትም ፕራንኩ ላይ አንተ ነህ እያቀሳሰርክ ከአዲስ አበባ እንዳልኖር የምታደርገኝ፣ ተው ከኔ ላይ ውረድ። እኔ ራሴን ስዬ ነው የምኖረው። ከተናገርም አብርሃም ይናገረኝ ብላለች። ምክንያቱም ዩቱብ ቻናል መዝጋት አለባት እዚህ እናንተ ጋር መሆን አለባት ብሎ የሆነ ሰዓት ላይ ፕራንክ አድርጓል ነበር። ትዝም ይላችሁ ከሆነ እና በህይወቴ አትግባ ጣልቅ አትግባ በቃ እያለች ስትነግረው ነበር። ባለፈው በእሱ ፍራንክ ማለት ነው እና አሁንም ቢሆን ከብሩኬ መልስ የሆነ የሚያሳብቃት ነገር አለች መሰለኝ። ኤፋ ነው አለች እና ኤፋ ደግሞ እንግዲህ ይህን መልስ ነገ እንድትሰጥ በቃ ምን ይደረጋል። ምክንያቱም መመለስ አለበት። እኔ ምንም ያደረከው ነገር ካለ አድርግ ያለው ያላደረከው ከሆነ አረ ምንም አላደረኩ የሀይሚ ቤተሰቦች በል አለበለዚያ፣ እያቀሳሰርክ የምታስፈራራት ከሆነ ኤፋ ወይ ጉድህ ወይ ጉድህ ሃይሚ ምንም አታጠፋ ሃይሚ ምንም ከአባቷና ከቡሩኬ ቃል ውጪ አትወጣም አትወጣም ባለፈውም እንትና ማነው ስሙ ፋሲል ውጭ ስላላት ነው የወጣችው። እሱንም ደግሞ ለማስተካከል ስለፈለገች ነው፣ በሌላ መንገድ አይደለም የወጣችው ሰው ብሩኬን፣ ካሁን በኋላ ደግሞ በይበልጥ እታዘዘዋለሁ እሰማዋለሁ ብላለች። እንደ ሰማችሁት እውነት መስሏት ማለት ነው። የእውነት ለአባት የተናገረ ወይ ብላ ብላ ተጸጽታ፣ የዛኔ ብቻ ነው ያልሰማው፣ ከዛ በኋላ ሰማለሁ ብላለች። ከዚህ በኋላ እንግዲህ ያው ምንም ነገር አይፈጠርም፣ ባያዘ ወይ ማለት ነው። ምንም ተፈጠረ፣ ምን ማለት ነው? ብሩኬ እና ሀይሜ የወደፊት ህይወታቸውን ካልኩሌት አድርገው ጨርሰዋል። ከቤተሰብ ጋር እሷም ከእናቱ ጋር ጨርሳለች፣ እሱም ከአባቷ ጋር ጨርሷል። ቤተሰብ የተረዳችሁት ነገር ምን አለ? በኮመንት ስር አሳውቁን። የተሳሳት ነው ካለ እንድናስተካክል ማለት ነው። እኔ እንደተረዳሁት ሀይሚዬ ስለ ልጇ ሙሽዬን በደንብ አድርጋ አውቀዋለች፣ እስከ ጥግ ድረስ ማለት ነው፣ ሀይሚ ማለት ነው። ከእናቱ ጋር በጣም ቤስት ናት። ብሩክም እንደምታዩት እንግዲህ ሀይሚን ጋሽዬ በጣም ይወዳታል። በጣም እኔ አሁን ሳይሆን አሁን ዛሬ ባወራው ሳይሆን ከዚህ በፊትም በጣም እንደምትንከባከበው ይናገራል። ምግብ እራሱ እሷ ካልሰራች ቤት ውስጥ ሀይሚን ዛሬ ምግብ አልሰራችም እንዲህ ነውም ብለው ይላል። ወደ አብርሽ ቤት እየሄዳችሁ ማየት ትችላላችሁ። እና ብዙ ጊዜ ምሳ ሰርታ ምናምን እሷ የምትቀበለው እና ሁሌም ይናገራል እና እና አሁን ምን አሰብኩኝ፣ ስለ እሷ ባህሪ ብሩኬ ጠንቅቆ ያውቃል። ከጋሽዬ ጋር በጣም ነው የሚያወሩት፣ በጣም ዛሬ እንዳየዋቸው፣ ዛሬ እንዳነበብኳቸው በጣም ተግባብተዋል። በቃ በጣም ከምላችሁ በላይ በባለፈው ምንም አይተዋወቁምም፣ የመጀመሪያም ጊዜ ነው። በጣም ፈርተዋል። አሁን ግን ኖርማሊ ቤት ሁሉ ሄደን የሚመስለኝ፣ ሳስበው ማለት ነው። የምሬን ነው። እና ደስ የሚለው ነገር ደግሞ እሱ ከእናቱ አሁን ሴት ለሴት ጥሩ ነው ማለት፣ እናት እናት ለልጇ እንደምትሆነው ነው የምትሆነው። ገባችሁ? ሴት ማለት ነው የሴት ልጅ እናት። በቃ እናቱን ትክክለኛ ትውውቅ ትክክለኛ ትውውቅ። እሷም ደግሞ አባቷን ነው ያስተዋወቀችው። ምክንያቱም አሁን አባቷን ብሩኬ አሁን በቃ አባት ነው ብሩኬ፣ ምክንያቱም አባወራ ነው የወደፊት የእሷ የልጁ አባወራ ነው። ስለዚህ በአባቷ ውስጥ ያለውን ነገር እንዲያቀላት እንዲማርላት መሆን ያለበትን የህይወት ታሪኮችን ብዙ ነገሮች እንዳስረዱት ነው። እንግዲህ ዛሬ ሲናገር የነበረው ብዙ ነገር እንደሚያበረታታቸው ጋሽዬ ከኋላ ከካሜራ ጀርባ በስልክም በተለያዩ ነገሮች እንደሚያበረታታው፣ አባትነት ምን እንደሆነ እንዳስረዳው፣ በቃ ሁሉ ነገር ህይወት ማለት ምን እንደሆነ በትዳር አለም ውስጥ ትዳር ሳይገባ በቃ ብዙ ነገር አስተምሮታል ይመስለኛ ሳስበው፣ ከዛሬ ንግግሩ ማለት ነው። እና እውነት እነዚህ ልጆች በጣም ልዩ ልዩ ናቸው። እንጃ የእውነት ትክክለኛ ይፋ ወጥተው ባልና ሚስት መሆናቸውን በደንብ ሲያረጋግጡ ያው አሁን ላይ ይሁን እንደዚህ መሆኑ ጥሩ ነው፣ ያው ጥሩ ነው ናቸው እኮ። አሁንም ግን ደግሞ አለ አይደለ፣ በደንብ የምትተማመኑበት ማለት ሚዲያው ላይ ወጥታችሁ ለማውራት፣ እንደ ሀይሚ እንደዚህ እንደዚህ ናት፣ በቃ እንዲህ ነው እንዲህ የሚባል አለ አይደለ፣ በቃ የትዳር አጋር ናት የሚባል አሁን እንተርቤላ ትልልቅ ቻናት ላይ ቢቀርቡ እንደዚህ እንደዚህ ማለት ስለማይችሉ ነው። እኔ ብዙ ጊዜ ለምንድን ነው የማይቀርቡ ትላለሁ? ለካስ እንደዚህ አይነት ነገር ስላልገለጹ ስላልተገላለጹ ነው። ይሄ ደግሞ ያው ሁሉም በጊዜው የሚሆን ነገር ነው። ሀይም ያለችበት ቃል አለ፣ ብሩኬ ያለበት ቃል አለ። ያ ጊዜ ሲደርስ ሁሉም ነገር ግልጽ ይሆናል። እስከዛው ድረስ ግን ራሳቸውን አሬንጅ አድርገው ከቤተሰብ ጋር ተውቃቸው ምን እንደሆነ ሀይሚም በቃ ስለ ሴትነት ማለት አሁን እናታችሁ ጋር ያለና ሌላ ሰው እናት ጋር ያለ አንድ አይደለም። ከእናታችሁ ጋር ያው ስትፈጠሩ ጀምራችሁ ኃላፊነትን ትማራላችሁ ከእናታችሁ ቤት ደግሞ ከወንድ ከወንድ ልጅ እናት ቤት ደግሞ ብዙ ነገር የምትማሩት ነገር ይኖራል። ብዙ እናታችን ጋር ማናውቀው እሷ ጋር ሊኖር ይችላል ሙያ ምናምን አለምላችሁ። በቃ አለ አይደለ የሰው ልጅ ሁላችንም አንድ አይነት አይደለንም እና ለምሳሌ አሁን ሙሽዬ የልጇን ባህሪ ታውቃለ ስለ ልጇ ባህሪ ጥንቅቅ አርጋ እምትነግራት ከናቷ ነው የምታውቀው አሁን ጋሽየም ስለልጁ ልጁ ባህሪ ያው መቸስ ሴትም ብትሆን ስለ ልጁ ያለው ነገር ያውቃል እያንዳንዱ ነገር ማለት ነው የሚያስረዳ እሱ ነው እንደገናም ደግሞ በቃ የአባትነት ሀላፊነት አላፊነት ምን እንደሆነ አሁን ብሩኬ አባትም ስለሌለው ያኔ እንጃ በጣም ደስተኛ ሆኖ ነው። በነገራችን ላይ እሱ ጋር በማግኘቴ አንተን ደስ ብሎኛል፣ ለእኛም አባትነት ተጠርፏል ብሎ ሲያመሰግን የነበረው እውነት ነው። እውነት ለመናገር ጋሽዬ እውነት ምርጥ ሰው ነው። እውነቴን ስናገር እኔ በጣም ነው የምወደው። ይቅርታ አድርጉልኝ። እግዚአብሔርን በጣም በፊት ጋሽ ከነ ኤፍሬም ጋር ሲሆን ከነ አብርሃም ጋር ወይኔ ሁሌ ነበር ይዘህና ይዘህና ይዘህ ነው የሚባለው። በኮመንት ስርና ንግግሮቹ በጣም ደስ ይሉኛል። ብዙ ቻለንጆችን ያሳለፈ በቃ ከገጠር ማህበረሰቡ ጋር የሚሆን አይነት ንግግር፣ ምክር፣ ብዙ ነገር አሳልፎ እዚህ ደረጃ እንደደረሰ አባትነት ምን እንደሆነ ጥንካሬ በጣም ነው የሚያስተምሩት። እንደምታዩት ደሞ ግልጽ ነው። በትንሽ ነገር ደሞ በጣም ይደሰታል ጋሽዬ ማለት ነውና፣ ውስጡ የውቋ ነው ንጹህ ነው። ውስጡ በጣም ያስታውቃል። እንደው ሲጀምር ጀምሮ ቪዲዮ ማየት ይችላልላችሁና፣ በዚህ አጋጣሚ ጋሽዬ በጣም ነው የምንወድህ። ረጅም ዕድሜና ጤና ይስጥህ። የልጆችን ሰርግ እንደዚህ ሁሉ እየሳቅህ ሁሉንም ልጆችን እንደምትድር ሁሉም ደሞ ልጅ የልጆችን ልጅ ልጅ መጥቶ ጉንጭህን እግርህን እንዲስሙህ ያድርግልህ። እውነት መልካም ሰው ነው። እውነት እኔ በጣም ወደዋለሁ። ይቅርታ አድርጉልኝና ሀይምዬም የእሱኑ ባህሪ ነው ይዛ የወጣችው የሚመስለኝ እንደዚሁ፣ ማለት ጭካኔ የላትም። ያው እንደነገራችሁ ነው ጋሽዬ ይሄ የካራክተር ምናምን የምሰራውን ነገር እሱን እሱን ስታችሁት፣ ወደ ትክክለኛው ነገር ስትገቡ ዛሬ እንኳን በቃ አዲስ አበባ አትሄጂም ሲላት በቃ በውስጧ ውስጧን ያዘ ነው ቶሎ ብላ ማንን ብሩኬን የጠየቀችው አንተም ትፈልጋለህ እንዳለህ ስትለው እሱም እሽ ሲላት በቃ ወደ ራሷ ወደ ራሷ የምትወስነው ውሳኔ ነው ማሰብ የጀመረችው አሁን እንደ ሌላ ሴት ብትሆን ወይ አልቅሳ ወይ ተሳድባ ምናምን ትሄዳለች ግን ስነ ስርዓቷን ነው ያየሁት አባቷን ማክብራ ብሩኬን ማክብራ በዛ መካከል አሁን አባቷን ባትናገር እንኳን ብሩኬ እንደዛ ሲለው ብሩኬን ተናግራ መናጭቃ ትሄድ ነበረ ክብር ባይኖራት ማለት ነው። ስለዚህ ክብር አላት ሀይሜ። ክብር ስላላት በቃ ራሷን በራሷ ውስጧን አዳምጣ መወሰን ያለባትን ነገር ለመወሰን ዝግጁ አደረገች ራሷን ማለት ነው። እና ያው መጨረሻ ላይ ጋሽዬም በደንብ አድርጎ ነው የከወነው። ብሩኬም ደግሞ የሰጠውን ገጸ ባህሪ ያው እሱ እንዲሆንለት የሚፈልገውን ነገር ነው። በነገራችን ላይ ለጋሽዬ የሰጠው ማለት ነው፣ እንዲሆንለት የፈለገው ነገር ነው። እና ያው የተሻለ ነገር እንጠብቃለን ወደፊት። ሁል ጊዜም የተሻለ ነገር ይገኛል። በዛሬው ግን በጣም ደስ የሚል ቆይታ ነበረ። ደስ የሚል ስጦታ ተሰጥቷል። ጋሽዬ በጣም በጣም በጣም ኮርቶበታል። በጣም ወዳለሁ ነው ያለው። እኛም እንወዳቸዋለን። በጣም ከሚባለው በላይ ነው የምንወዳቸው፣ እና ቤተሰቦችም በጣም በፍቅር ይወዷቸዋል። ብሩኬንም ሀይሚንም ሁላችሁም ደግሞ ይህን ቻናል የሀይሚን ቻናል ሰብስክራይብ እያደረጋችሁ ሁለት መቶ ይግባላትና ብሩክ ብሩኬም ደስ ይበለው፣ ታይሚም ደስ ይበላት። እንደ እግዚአብሔር ፍቃድ ጋሽዬ ባለበት ይህን ሁለት መቶ ሺህ ብታከብረው በጣም ደስ ይለናል። እንግዲህ ወደፊት የምናይ ይሆናል ማለት ነው። ውድ ቤተሰቦቼ ለዛሬ ይዤላቸው የመጣሁት ቪዲዮ ይሄን ይመስላል። ቻናሌን ይህንንም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ውድ ቤተሰቦቼ በሌላ ፕሮግራምና በሌላ አዲስ አዳዲስ አጀንዳዎች አዳዲስ ፍትፈታዎች ይዘን እስከምን መጠረስ ይህን ቻናል ሰብስክራይብ ያደረጋችሁ አበረታቱን ማለት ነው። ውድ ቤተሰቦቼ ስለ ሁሉም ነገር በጣም ደስ በሚል ሁኔታ ነው ፕራንኩ ያለቀው። ብዙዎቻችሁ ዛሬ ምን ተብላ ይሆን ቅመሟ ምንድን ነው በጣም ተጨንቃችሁ ነበር፣ ኮመንት ስር ማለት ነው። ሁላችሁም ደግሞ ሀይሜና ፕራንክ የምትደረገው ፈጣሪ ይሁናት እያላችሁ ነበረ። በጣም አያስጨንቅም፣ በጣም አያስቸግርም። ፕራንክ የተደረገችው በቃ በህይወታቸው መካከል መሆን ያለበት የሚማሩበት ነገር ነው የተደረገችው በጣም ደስ የሚል ነው። ብዙ የሚያስጨንቅ አይደለም። ጋሽዬም ደግሞ ለአንዴና ለመጨረሻ ጊዜ ነው እሺ የምልህ ከዚህ በኋላ አላደርግም እሻልልህም ብሎ ነው ያው አላሳፍረውም ብሎ ነው ፍራንክ ያደረገው። እሷም ደግሞ እሺ አይልህም ብላ ተከራክረው ነበረ። እሱም ደግሞ ታይ እኔም የጋሽዬ ልጅ ነኝ ብሎ ያው ልጅነቱን አሳውጇል ዛሬ ማለት ነው። ውድ ቤተሰቦች እንግዲህ አንዳንዶቻችሁ የማታምኑ ሰዎች ያው ለማመን ሞክሩ ሀይሚና ቡርኬ ምን እንደሆኑ ከዚህ ከዚህ መማር ትችላላችሁ። ምንም ምንም ነገር ሲፈጠር እነሱ ተለያይተው የሚቆሩ ሰዎች እንዳልሆኑ እንድታቁም በዛው ይሄ ቪዲዮ ያስረዳችኋል። ምክንያቱም ብዙ ትስስርነት ብዙ ትውውቅነት እንዳላቸው ነው ይሁን ዛሬ የተረዳሁት። ምክንያቱም ብሩክ በዚህ ልክ ቁጭ ብሎ ካወራ ከጋሽዬ ጋር ብዙ ነገር ሼር ይደራረጋሉ ብዬ ነው ያሰብኩት። እና አንድን ሰው ከልባችሁ ቀርባችሁ ስታወሩ ብዙ ነገር ሼር ስትደራረጉ በኖርማ ስትገናኙ አትፈሩም። እና ብሩኬ ላይ ላይ ያለውን ነገር ተገፎልህ እንደዚህ ቁጭ ብለህ ጋሽዬን ዛሬ ልክ እንደ አብርሃም ስላወራኸው በጣም ደስ ብሎናል። ከዚህ በላይ ፍቅሩን ያድላችሁ ማለት ነው። የተባረካችሁ የተቀደሳችሁ ቤተሰቦች ናችሁ። የጋሽዬን ቤተሰብ የብሩክን ቤተሰብ ደግሞ እንደዚሁ በሰፊው እናትና እናቶቹ ተገናኝተው ስለ ልጆቻቸው ምን እንደሚያወሩ የምንሰማበትን ጊዜ ያቀርብልን። ውድ ቤተ ሰዎች እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እስኪ የእናንተን ደስታ በኮመንት ስር ብታሳውቁኝ በጣም ደስ ይለኛል። ውድና የተከበራቸው የጨረቃ ፋሚሊዎች እናመሰግናለን። መልካም ምሽት ይሁንላችሁ። ባይ ባይ።